ከሀገር ላይ ሁሉም ጀምር፣ ሰላም አለይኩም ራህመቱላህ ወበረካቱ ውድ እና የተከበራቸው የኢትዮ ቻናል ቤተሰቦቻችን እንዴት ላችሁ? ደህና ናቸው። እኛ ደህና ነን አልሐምዱሊላህ። ያው እንግዲህ እኔ ነኝ ማሜ፣ የቡና ሰዓታችን ነው። በነገራችን ላይ ቡድናውን አንስተ ነው አጣጠተ ማለት ነው። አሁን እስኪ ለጓደኞቻችን አንዳንድ ወሬ የምናውራቸው ምናምን የሆነ ቁም ነገር ብለን የመጣ ነው ማለት ነው። ይህን ደግሞ እኔ ሳላየው ማሜ ገዝቶ ሰርፕራይዝ አድርጎኝ ነው። እሷ ወደው ምን ወደዋለ ማለት ነው። እኔም በነገራችን ላይ አዲስ አበባ ሁኜ ብዙም እንዲያው አይጸዳኝም ነበረ የሆነ ከሽ ከሽ ሲላፌ ላይ ምንድነው ነበረ ይህን አባቡን ማለት ነው በጤህ አባብ ብዙነው ስሙ ማለት ነው። አረብ ሀገር እንግዲህ ታቁታላችሁ። እዛ ሀገር ሀብሀብ ነው የሚባለው። ሀብሀብ ይባላል። ዝህማነ እና ሀብሀብ አረቦች ይላሉ። ሀብሀብ በጤህ ይሉታል፣ ሀብሀብ ይሉታል። ሌላም ስም አለው እና አንዳንድ ቤቶች ህ ከፍሪጅ እስኪ እንጨ ሲሉኝ ለመስጠት ብዙም ምንድ ነው እላለሁ እና ስሙን ይቀያይሩታል ማለት ነው። እዚ ሀገር ሞልቷል። አረብ ሀገር የምታየት ፍራፍሬ ምናምን፣ ምግብ፣ ማንጎ አገራችን እንደው ቀሪብ ወይ ገብስ ቀሪብ ማለት ነው አለ እስኪ ማሜ ሰላም ይበላችሁና፣ ሰርፕራይዙን እስኪ አውረን እንበላለን። ሰላም አለይኩም እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም፣ ሁላችሁም የትጫ ተከታዮቻችን ሁላችሁም በያላችሁበት ያን ደረጃ ብዙ ትርፍ ይበልልን። እና እንግዲህ እኛ ይሄን እንግዲህ ልንበል አይደለም እናንተ ለእና በረታተና ሆነ መጣራችን እንግዲህ የሻይ ሰዓታችን ቡና ሰዓታችን እንበላዋለን ምን ነው አሁን የእንደናቴም ሰርፕራይዝ አርጌት ነው። ግን እናንተ አሁን ወደ ሀገራችሁ መጣችሁ ግራ እንዳይገባችሁ፣ በቃ ኑሮ ኑሮ ማንኛውም ሰው እንደሚኖር እንዲም ዞሮ በቃ እንዳሌለ ሁሉም ድምጼን ይዞኛል። ግን ተያላችሁ እና አሁን እዛ ሀገር ስትመጡ ግራ እንዳይገባችሁ፣ ሁሉም ነገር አለ መማትል ምንም ጦምታ። ዋናው ተነስ ስትመጡ የሚያረጋጋችሁ ገንዘባችሁን ይዛችሁ ጥፍጥ ታደርጉት እዛ እንዳላችሁ እዚህ ሀገር ስትመጡ ነው። ትንስ ያው ገንዘብ የጠፍቷል ለካ የምትሉት እዚህ ሀገር ስትመጡ ነው። እና እዚህ ሀገር መታችሁ ትንስ ሂሳባችሁ እንዲያረጋጋችሁ ገንዘባችሁን የሚያረጋጋችሁ እና ገንዘባችሁን ይዛችሁ መታቸው። እንግዲህ እንደ እኔም እናቴን ሰርፕራይዝ አድርጌያለሁኝ። ይሄ ሀብሀብ ነው። ሀብሀብ እንግዲህ ሀገራችን ላይ በልም ባለ ግን ገንዘብ ውድ ነው። ይቻውን ሁለት ኪሎ ትሞላለች። ሁለት ኪሎ ከምናምን ሁለት ኪሎ ይሞላል። ውስጡ ለራሱ አስፈትሸን እንትን ክብለን ነው እንደዚህ አስፈትሸን፣ እና የቀላው ይጣፍጣል፣ ያልቀላው አይጣፍጥም። እኔ ግን ማንጎም አለ እዚህ። ማንጎም ኪሎ መቶ ብር ነው የተገዛው። መቶ ሀምሳም አለ ግን ቆንጆ ቆንጆ አለ እና አንድ ኪሎ ተገዛችው ቢያንስ

ምን እስክላ እንዲገባት ምን እንዲያጋጠማት ምን ሳተረፈች ምን ሳጎድላት፣ እና እሱን ትነግራችኋለች። እና እኔ እንግዲህ ያው ሰርፈሬዚን በዚህ አቅርቤያለሁኝ ማለት ነው። ሳሪም እንዴት ተሰማት ትነግራችኋለች። ደስ ነው የሚለው ማለት ነው። ወላይ ደስ ብሎኛል ማለትም። እናንተ በውጭ የምታዩት እዛ ውጭ ሀገር ምን በላው ምን ጠጣው ሀገራችን ላይ የሌለ ነው የሚወስደን እና እኛ አሁን ስንመጣ ብዙዎቹ ሌላው ቀርቶ ቅመማ ቅመም ይዘው ይመጣሉ። እንደ ማጂ ማለት ነው። ማጂ አሁን እዚህ እንትን የሚባለው ይሄ ክኖ ማለት ነው። እዚህ ክኖ ነው የሚባለው፣ እዚያ ማጂ ይባላል። ያ ሳይቀር ነው ይዘው የሚመጡት። ቅመማ ቅመም በደርዘን ነው ይዘው የሚመጡት። ይዘው መጥተው ግን ህይወትን ማጣጣም የሚያቀታቸው ደግሞ ያ ሁሉ ነው። ማውቃቸው ብዙ ልጆች ማለት ነው። ወላሂ የአረብ ሀገር ቅመም፣ የአረብ ሀገር ዕቃ፣ የአረብ ሀገር ምንም ላው አልቀረ፣ ፍሪጅ አልቀረ፣ ምን አልቀረ አዲስ አበባ ላይ ወደዚህ ሲመጣ በርካሹ ሰዓት እንኳን ከዛሬ አምስት ዓመት በፊት እቃው ሲገባ አርባ ሺህ ብር ነበር የወሰደባት። አሁን አንድ ጓደኛ ማለት ነው አርባ ሺህ ብር መጣች። ስትመጣ በፊትም ልጆች ስታሳድግ ነው የኖረችው፣ እህቶቿን ወንድሞቿን፣ መታ ምን አደረገች? ያ ሁሉ እቃ ተገጥሟል። መጣች ዝግ ከቤተሰብ ጋር ኖረች፣ አልመቻታለም። አዲስ አበባ ሄደች፣ እዛም መኖር ጀመረች፣ እዛም መኖር አቃታት። ተመልሳ የተዴት ወደ ውጭ ማለት ነው። የት አገር እንደሆነ አላውቅም ማለት ነው። እና እቃ ግን የአረቦቹ እቃ አንድ ቀራት የለም። የአረቦቹ ምግብ አንድ ቀራት የለም። ወደ ሀገር ሲገባ ማለት ነው። መታ ግን ተመልሳ ተሰደደች ማለት ነው። ታላውቃችሁበት እዛ ሆናችሁ ያያችሁትን ሁሉ መግዛት ምንም ፋይዳ የለች ነው፣ ፋይዳ ቢስ ነው። ከዛ ስትመለሱ ያቺ የተረፈቻቸው ብር ደሞ ታልቅና ተመልሳችሁ ነው የምትሰደዱት እና እኔ አሁን ተመጣሁ ሶስት ዓመቴ ነው። ይህንን ግን እኔ እዚህ እኛ ባለንበት አለ መኖሩን አይቼው አላውቅም። ግን እንዲህ ትርቁስኩስ ምናምን ብዙ አስፈላጊ ያልሆነውን መግዛት አልፈልግም። አልሐምድሊላሂ በሂደት ነው የምትፈልጉት ነገር ያማራችሁን ነገር የጣፈጣችሁን ነገር ብራችሁ በቃ ከልጆቻችሁ ልብስ ከልጆቻችሁ ቀለ ምናምን ሲያልፍ የምትፈልጉትን ነገር ልብስ፣ ብዙ ነገር ትገዛላችሁ በሂደት ማለት ነው። ሁሉ አንድ በፕሮግራም ሲሆን ነው ያልፈልጋችሁትን ነገር ግን በሳምንት በግ በሳምንት በግ በሳምንት በግ በሳምንት በግ እያረዳችሁ የምግብ ምግብ እያማረጣችሁ በርታችሁ አብልታችሁ ሀብለታችሁ፣ ከዛ በኋላ ያንኳን የበላ ሰው ማለት ነው ንገራችሁ ነገ ጧት። አሁን ከዛ ትመጣላችሁ አይደል? በቃ ነጋ ስጋ ነው የሚበላው የሚጠጣው፣ በቃ ሰርግ ቤት ነው። ግን ትጨርሳላችሁ አይደል? ያገንዘብ መቼም ዝንተ ዓለም አይኖርም ያልቃል። ሲያልቅ ያ የበላው የጠጣው እናንተ እንደባለን ጋር ነው የሚያችሁ ዞሩ ላይ አያችሁም? ተኳርፈው የሚኖሩ ራሱ ነው ያይቻለው። አብረው ሲጠጡ ሲበሉ ኖረው ማለት ነው። እነዛ ሰው ገንዘባቸው ሲያልቅ ያ ሲበላ ሲጠጣ የኖረው ሰውዬ እነዛ ሰዎች አኩርፏቸዋል። የቤታቸው አይሄዱም፣ የቤታቸው አይመጣጡም። ዛሬ በኖራቸው ሰዓት ግን አብረው ነበር የሚበሉት፣ አብረው ነበር የሚጠጡት፣ አብረው ነበር የሚጫወቱት፣ መኝታ ነበር የሚለያቸው ማለት ነው እና ከሌላቸው ግን እንኳን የአይ በላይ ጠጣ አይደለም እናታችሁ እራሱ ትጠራችኋለች። እናታችሁ ማለት ነው እናታችሁ ትጠራችኋለች። ከሌላችሁ ስታበሉ፣ ስታጠጡ፣ ስታጎሱ ነው ማንኛውም ስንወዳችሁ ማለት ነው። ያው በስርዓት በሂደት ሲሆን ነው እና ይህ እንግዲህ ማሜ ይህን የምወደውን ሰርፕራይዝ ያደረገኝ ቀሪም ደግሞ እኔ አረብ ሀገር ሆኜ ሩዝ ሰራ ነበር። ያው እንግዲህ የምታውቁም ታውቃላችሁ አይደለም እስኪ ኮሜንት ላይ ንገሩኝ። ሩዝ ነሰሩ ሩዝ ናሰርርና ያለበት ሰውዬ እንግዲህ መልካም መልካም መልካም ሰው ነው። የኢጃዛ ቤቱ ማለት ነው። እኔ ሁል ጊዜ ገልጸዋለሁ ቪዲዮ ላይ ዩቱብ ላይ ማለት ነው። እንግዲህ ሊሰማውም ላይሰማውም ይችላል። በጣም ወደው እማከብረው ልክ እንደ እናቴ ልጅ የምወደው የሚናፍቀኝ ወንድሜ ነው ማለት ነው። እሱ አረባ ግን እንኳን ማሳረር አይደለም ታሳረው እና ሻሮ ተሸክታቸው ፖሊሶች ይመጣሉ። እሱ ግን ዋጥ አድርጎ ውስጡን እያረረ ማለት ነው ማለት ነው። ሳይደሳ ክብር ያለው ሰው ነው። አሻራ ሰርሬ እራሱ ስቆላ ምንም አይልም። ሩዙ ማለት ነው እቆላ እና በደምብ አድርጌ እሰራዋለሁኝ ወላሂ <سؤال> ጠላ ነው ጠላ ነው ነው እንጂ ቀሪው አይደለም። አሁን አንዳንዶቹ አይጠጡም አይጠጡ አይ በጣም ኃይለ ስላለ አያሳክራል ያሳክራል ምናምን ነው የሚሉት ማለት ነው ማለት ነው። ሩዙን ደግሞ ተምሩ ማለት ነው እጨምርበታለሁ። በጣም ሌላ ነው የሚሆነው ማለት ነው። ሌላ ብርዝ ነው የሚመስለው ማለት ነው እና ያው ተቀላችሁ አሁን ወደ ሀገሬ ላይ ያው ቀሪብ ነው የምንጠጣው በአብዛኛው እንጠጣለን። የለማሜ አባቱም እናትም ትወዳለች ማለት ነው። እና አልሐምዱላህ ረብልዓለሚን፣ ሀገራችሁ ላይ ስትኖሩ ይኖረን በሂደት ትኖራላችሁ እና ይሄው አልሐምዱላህ ረብልዓለሚን። ምንም የሚቸግረን ነገር የለም፣ የሚረበን የለም፣ የሚጠማን የለም። ሁሉን ነገር ዘና ብለን ነው የምንኖረው። አልሐምዱላ ያው እንደነገርኳቸው ቤት ሲኖራችሁ ነው ይህ የሚሆነው ማለት ነው። አሁን ምሳሌ ተዳልባችሁ የምትኖሩ ብትሆኑ የምትፈልጉትን ነገር አታገኙም። አሁን እንደዚህ አሻሽለን ብላ ምናምን ነገር ብትሉ፣ አሁን ይቺ እንግዲህ ቤተሰብ ያለው ሰው ጋተዳልቤ ብሏል፣ ይቺ ለስንት ትሆናለች? እንኳን ላሸታት ነው ወይስ ልቀምሳት ነው? ከባድ ነው። ቤት ሲኖራችሁ ግን ከራሳችሁ ከተረፋችሁ ለተራበ ብታጎርሱ፣ ለታረዘ ብታለብሱ ይሄን አጅር አለው። ግን ቤተሰቦቻችን፣ ደግሞ ልጆቻችሁንም ዘናርጋችሁ ማሳደጉ አንድ ነገር ነው እና አልሐምዱላህ ረብል ዓለሚን እኛ በሀገራችን ላይ ማለት ነው። ይሄው የኖርነው ማለት ነው። እንግዲህ በዚህ አጋጣሚ ደግሞ የዩቱብ ተመልካቾቻችንን እናትሽ ስለ እናት የሚሰራው ቪዲዮ ብዙዎቻችሁ ደንግጣችኋል። መሆናው ነው መሆናው ነው ምናምን ብላችኋል። ደህና ናት አልሐምዱላህ። ያው እንግዲህ እንደነገርኳቸው ነው። አማሽ ጋር አልቀመጥም ብላን ሄደችሁ ብዙዎቻችሁ ተረታችኋል፣ ስላለ ሰዎች አማሽ ጋር መቀመጥ ስለማይፈልጉ ነው ምናምን ብላችሁኛል። ትክክል ናችሁ። የእኔ ሀሳብ ተረድታችኋል ማለት ነው። ወላህ ማሻአላ ተባረከላህ። አሁን ላይ የበዳም ቅመሞች በጣም ብልጦ ናቸው። በቃ ምን አማራጭ የለም ነበር። አሁን ግን ማሻአላ የቃ አይነት የልብስ አይነት ያ ራሱ ከዱባይ ምናምን ነገር እየሄደልን ራሱ ሳውዲ ላይ ምን ሻማ የነበረው ልብስ ከዚህ ራሱ ወዲዛ እየሄደ ነበረ። አሁን ብታዩ ወላ የልብስ አይነት በጣም እንዴት አባቱ ደስ ደስ እንደሚል ማለት ነውና እዘዙ፣ የምትፈልጉት ነገር ይገዛላቸዋል ማለት ነው። ማመን መተማመንም ያስፈልጋል። አልሐምዱሊላህ ረብል ዓለሚን እኛ እንግዲህ አላህን ፈርተን ነው የምንሰራው እንጂ ሰው ፈርተን አይደለም። ሰው አየን አላየን ብለን አይደለም አላህን ፈርተን ነው ማለት ነው። እና እስኪ ማሜ ካለ ደግሞ ጨመር ጨምር ያድግላችሁና እንሰነባበታችኋለን። ቀጣይ ቪዲዮ ላይ ደግሞ እንሻላ እንገናኛለን። ላይ የተገዛዛ ብዙዎች እቃዎች አሉ ነገ ምናምን የሚላኩ እናሳያችኋለን። አዎ እና እንደዛ ነው። ሁላችሁም ይሄ ቪዲዮ ሼር አድርጉት። እንግዲህ እኔም ጉፋን እስከሚሻል ድረስ ትኩስ ትኩሷ እንላለን። እናቴም እንግዲህ ይሄ እዚ ወልይ ማን ነው ህንድ መስል እንደዚያ አታድርጊ ማን ብራታለ ያው ይመቻታል። እንደዚህ ማድረግ ማለት ነው እና ይሄ ዲኮር ነገር ስለሚመቻት ነው። ላይክ፣ ሼር፣ ሰብስክራይብ አድርጉት። ቀጣይ ቪዲዮ እንገናኛለን። እንዳይደርሱባችሁ እንዳንሰለቻች ማለት ነው እና ቀጣይ ቪዲዮ እንገናኛለን በደንብ እንሻላህ በደንብ ዩቱብ ለመስራት አስባለሁኝ። በደንብ እንሻላህ በደንብ አሰባለኝ ማለት ነውና እንሻላህ የሆነ ቆንጆ ስልክ ገዝቼ በደንብ ደም ሰራ እርግጠኛ ነኝ በደንብ ማለት ነውእና በደንብ ይሄን ኢዲት ማድረግ ምናምን በደንብ እችላለሁኝ። እናንተ ብቻ ሼር አድርጉልኝ። እንሻላህ ወደፊት፣ ወደ ፊት ደሞ በደንብ እመጣለሁ። ደሞ ናቶ ነው ምናምን እዛ እንትን ያላችሁ እንሻላህ፣ ግን እዚህ በደንብ ስራት አለኝ። ምንም እዛም አላስብም፣ ምክንያቱም እዛም ሰራ ነው እዚህ ባገሬ ላይ መስራት እሸጣለሁ ብዬ ትንሽ ችለህ ሰሞኑን እና እንደዛ ነው። ፓስፖርት ንም ይዤዋለሁኝ ምንም እጅ ላይ አለ። ግን እንደዝም እናቴ ረጋጋልኝ ምናምን ብዬ ስላስብኩኝ እንደዛ ሀሳብ ስላለኝ ነው። እና አገር ላይ ለሰራኩ እያየ ነው ነው እና አገር ላይ ህንፃ የሚሰሩ አሉ። የብዙ ዩትዩብ እንደሚያሳድግ አውቃለሁኝ። እና ያን ጠንክሬ ለመስራት አሰባለኝ። ይሻላል ያሳካልህ በሉኝ ማለት ነውእና ላይክ ሽር፣ ሰብስክራይብ አድርጉኝ ሁላችሁም እንግዲህ፣ ቀጣይ ቪዲዮ ደግሞ በደንብ እየተመካከል እንመጣለን። ቀጣይ ቻናሉን በማን ስም በእንዴት እናርገው ምን የሚለው ምን ስም እናርገው የሚለውን እናንተም ሀሳብ አስተያየት ትጽፉበታላችሁ ማለት ነው። ይህ ቪዲዮ ሸር አድርጉት። እናመሰግናለን። እንዳይረዝምባችሁ፣ ቻው። ኢንሻላህ። ማሜ ለምን ቻናል ይከብታል። ኢንሻላህ ችግር የለው ብዙዎቹም ለምንድን ነው ለብቻው የማይሰራው ለማሚ ስራ እንጂ ምናምን ነገር ብለውኛል። ይህ ራሱ ስራ ፈጠራ ነው። አረብ ሀገር በሄዱት ምን ይገኛሉ ላይ ለፍቶ ደክሞ ስንት ነገር ተንገላቶ የሰው ፊት ገርፎት በዛ ላይ ቋንቋ ለማይችል ወንድ በዛ ላይ በረሃሱ ደግሞ ሙቀት አይችልም። ሙቀት እዚህ እንኳ ሆኖ ነው የዋለ ሁኔታው ማለት ነው። በጣም ነው ሙቀት የሚፈራው ማለት ነው። እና እንደዚህ አይነት ሰው ደግሞ በተለይ ዱባይና ሳውዲ ላይ ለመሄድ በጣም ይከብዳል። ዱባይ ላይ በጣም በርሃ ነው። ሳውዲ እንደዛ ነው ታውቃላችሁ። ስድስት ወር ሙቀት፣ ስድስት ወር ብርድ ነው እና የሙቀቱ ሰዓት እኔ ራሱ እንዴት እንደምሆን እንዴት ሁኜ እንደለመድኩት እኔ ነው የማውቀው። እና ሙቀት ለማይችል ሰው ወላይ ከባድ ነው። አገር ላይ መስራት ነው የሚቻለው። እንዴ እያየናቸው አይደለም? እንደ እስኪ ምሳሌ አሁን ነጀማል አለ ነጀማል፣ ቲክቶከር ጀማል አሁን መርሳ መርስ አካባቢ ነው አሁን ማለት ነው። ማሻአላ እሱ እኮ እንደውም ለወንዶች ተምሳሌት ነው። እሱ አሁን አረብ ሀገር ነበር የሚኖረው ታውቃላችሁ፣ ሁላችሁም እሱና አሁን እንትና ማለት ነው ዳውድ ዳውድ ዳድ በአሁኑ ሚስቱ ጋር በቃ ዝም ብለው ሲምፕል ቪዲዮ ነው የሚሰሩት። ታያላችሁ እይታቸው እስኪ ወላ ማሻላላ በፊት እንኳ ቀቦች ምናምን እየገዙ ሲያደራርሱ ነበር። አሁን ግን ከሚስታቸው ጋር ከልጆቻቸው ጋር ቁጭ ብለው የሆነ እንዲ ቀለል ያለች ቪዲዮ ነው የሚሰሩት። ግን ማሻላላ እይታቸው ቅውጥ ያለ ነው። እና በቀላል ነገር ገንዘብ መገኘት እየቻለ ለምን መሰደድ አስፈለገ? እና እኔ አሁን አንዱ መሄዱን አልፈልግም። አንደኛ እኔ ትንሽ ወንድም የለኝ፣ የደረሰ ልጅ የለኝ። እህቴም አንድ ናት፣ ቤተሰብ የበዛባት ናት። እና ኔን ሜዲያ ላይ ጥሎ መሄድ አልፈልግም። እንግዲህ አላህ እሱ ስብሓን ታላ እርዚቁን በሀገሩ ላይ ያብዛለት ማለት ነው። ከሰራ የማይቀይርበት ነገር የለም። አልሐምዱላህ ረብ ላለምን እየሰራ ነው አሁንም ወደፊትም ደግሞ እንሻላህ የመዳም ቅመሞች ከጎናችሁ ሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱን። እኛም ደግሞ እንሰራለን ሀገራችን ላይ ሆነን ማለት ነው። እንወዳችኋለን። እናንተም ሀገራችሁ ላይ ልንመጣ ሳምንት ነበረ የቀረን ሁለት ሳምንት ነበር የቀረን። ጨነቀን፣ እንዴት ነው ምናምን ትሉ ያላችሁ አብሽሮ ኑ ቶሎ ጮኛም ያላችሁ ባልም ያላችሁ ኑ ቶሎ ሀገራችሁ ግቡ፣ ስሩ ማለት ነው። ጮኛም አኖራችሁ ባልም ኖራችሁ ግን ስትመጡ ያንን የያዛችሁትን ብር እኔ የምነግራችሁ ነገር እንሻላ፣ ቀጣይ ቪዲዮ ግን ሰፋ አድርጌ እነግራችኋለሁ። ምናልባት ወደ አረብ ሀገር ወደ ሀገራችን ወደ ኢትዮጵያ ስትመጡ እጃችሁ ላይ ብር ይዛችሁ ጮኛ ወይም ባል ያላችሁ ሰዎች፣ ባል ተውት፣ ጮኛ እያላችሁ ከዛ አመታችሁ ልታገቡ የተዘጋጃችሁ እህቶቼ፣ እንሻላ፣ ቀጣይ ቪዲዮ ሰራላችኋለሁ በደንብ ማለት ነው። ያንን ብር እንደት እንደምታደረጉት ምን እንደምታደረጉ እንዴት እንደምትሆኑ ምናምን እነግራችኋለሁኝ። በእኔም የደረሰውም በእናንተም እንዳይደርስ ማለት ነው፣ በሁሉ የሚደርሰውን በሴቶች ሁሉ የሚደርሰውን እነግራችኋለሁ እንሻአላ ስለ ህጉም ምን እንደሚገድፍ ምን እንደማይገድፍ እነግራችኋለሁ። እኛንን ማለት ነው። እስኪ ቀጣይ ቪዲዮ እንገናኝ አሁን